በስአ ወወድ ወመንፈስ ቅዱስ አህዶ አምላክ ሰላም በተሰብ እንዴት ናችሁ ሰላም ናችሁ ወይ ኒጋለው ሰላም እግዚአብሔር ይመስገን ለቻናሉ አዲስ የሆናችሁ ላይክ ሰብስክራይ እያደረጋችሁ አበረታቱኝ ስለምታበረታት ዛሬ የምናየው ክርስቲያናዊ ስነምግባር ምን ምን ናቸው የሚል ክፍል አንድን ነው የምናየው ክርስቲያናዊ ስነ ምግባር፣ ስነ ምግባር፣ ክርስቲያናዊ ስነ ምግባር ምንድን ነው? ስነ ምግባር ማለትስ ምን ማለት ነው? መጀመሪያ ከቃሉ ስንጀምር ስነ የሚለው ቃል በብዙ ቃላት ላይ በቅጥያነት እንጠቀምበታለን። ለምሳሌ ስነ ፍጥረት፣ ስነ ልቦና ስነ ስርዓት፣ ስነ ጥበብ ወዘተ ትርጉሙ ጥናት፣ ትምህርት፣ ምርምር ተብሎ ይፈታል። ምግባር የሚለው ቃል ሲተነተን ደግሞ አንድ አስተሳሰብ ወይም አመለካከት የሚገለጽበት የሚጸባረቅበት መንገድ ማለት ነው። እንዲሁም ግብር ከሚለው የግእዝ ግስ የወጣ ሲሆን ትርጉሙም ስራ ማለት ነው። ስለዚህ ስነ ምግባር ማለት የአንድ እምነት አስተሳሰብ መግለጫ፣ ማንጸባረቂያ መንገድ፣ ጥናት ወይም ምርምር፣ ትምህርት ማለት ነው። ክርስቲያናዊ ስነ ምግባር ማለት ክርስቲያን ማለት በክርስቶስ ክርስቲያን የተሰኙ የሚጠሩበት ነው። ሐዋርያት 11 ቁጥር 26። ስነ ምግባር የሚለው ቃልም ስኒ እና ግብር ከሚለው ከሁለቱ የግዕዝ ግስ የተገኘ ሲሆን መልካም ስራ፣ የተስማማ ተግባር፣ ደስ የሚያሰኝ ስራ ማለት ነው። ሕግ የሚለው ቃል ያለቃ ኪዳነ ወልድ ክፍሌ መዝገበ ቃላት በቁሙ የተወሰነ የተጻፈ ስርዓት ለማድረግ የሚያዝ ከማድረግ የሚከለክል አታድርጉ የሚል በማለት ይፈተዋል። ማንኛውም ክርስቲያን በእግዚአብሔር ዘንድ ቅድስናን አግኝቶ ይኖር ዘንድ የሥነ ምግባር ህጎች የተሰኙ እንዲሆኑ ግብራቸውና ስልታቸውን ለይቶ ማወቅ ይኖርበታል። የክርስቲያን ህግ የፍቅር ህግ ነው። ስለዚህ ስለዚህ ነው ቅዱስ ጳውሎስ ከአስራ ሁለቱ ትእዛዛት የተወሰኑትን በመጥቀስ ፍቅር የሕግ ሁሉ ፍጻሜ መሆንን የተናገረው ፍቅር የሕግ ፍጻሜ ነው፣ ሮሜ 13 ቁጥር 10። ሕግ ስንል አንድ ሰው ሊሰራ የሚገባውን እንዲሰራ፣ መስራት የማይገባውን እንዳይሰራ የሚሰጥና የሚገድብ ማለት ነው። በቤተ ክርስቲያናችን መሰረት ሕግ ሀ በፍቅር ለ በድርጊትና ሀመርሀ ከሰው ባህሪ አንጻር በማድረግ ትከፍለዋለች። ሕግጋት በፍቅር አከፋፈል በሁለት ይከፈላል። አንደኛው ፍቅረ እግዚአብሔር ወይም ትእዛዝ ሲሆን ሁለተኛው ደግሞ ፍቅረ ቢጽ ወንድምን መውደድ በሚሉ ይከፍላፍላል። በድርጊት ወይም በአከናወን ሲታይ ደግሞ አድርግ ትዕዛዝ፣ አታድርግ የሚል ይሆናል። ከሰው ባሕርይ አንጻር በሁለት እንከፍለዋለን። ምክንያቱም ሰው የመንፈሳዊ የዓለማዊ ሕይወት ስለሚኖረው ነው። አንደኛ አምላካዊ መንፈሳዊ የተጻፈ ሕገ ኦሪትና ሕገ ወንጌል፣ ያልተጻፈ ሕገ ልቦና፣ ሁለተኛ ዓለማዊ ወይም ሥጋዊ በማለት በሁለት ይከፍላል። የቤተ ክርስቲያን እና የመንግስት ሕግ ተብሎ ይከፈላል። ምክንያቱም አንድ ሰው የሁለቱ ዜጋ ባለቤት ነውና ለእርሱ የሚያስፈልገው ስለሆነ ነው። በዚህ ትምህርት ውስጥ የሚከተሉትን በአጠቃላይ የስነ ምግባር መግለጫ የሆኑትን ሶስት ህጎችን መመልከት የዚህ ትምህርትን ሙሉ አላማ ያስጨብጣሉ። በአጠቃላይ ህግን ህግጋትን በሶስት ይከፍላሉ። አንደኛ ህገ ልቦና ሁለተኛ ህገ ኦሪት፣ ሶስተኛ ህገ ወንጌል። ህገ ልቦና ማለት ሰው በተባለው ሁሉ በልቦና ተጽፎ የሚገኝ እያንዳንዱ ሰው ማንም ሳያስተምረውና ሳያሳውቀው ክፉውን ደጉን ለይቶ እንዲያውቅ የሚያደርግ ህግ ነው። ይህ ህገ ልቦና ከመጀመሪያው ሰው አዳም ጀምሮ እስከ ሊቀ ነቢያት ሙሴ ያለው ሕግ ነው። ግን ለድሮው እንጂ ለእኛ አያስፈልግም አንልም። ይህ ሕገ ልቦና በእግዚአብሔር እንደተሰጠና በሰው የልብ ጽላት የተጻፈ መሆኑን ቅዱስ ጳውሎስ ለዕብራውያን ሰዎች በላከላቸው መልእክቱ ገልጾታል። በልባቸው ሕግን አኖራለሁ በልቦናቸውም እጽፈዋለሁ፣ ዕብራዊ 10 ቁጥር 15። በልብ በኩልም ይህንኑ ሲያጠነክር በሮሚ 2 ከቁጥር 14 15 ላይ ሕግ የሌላቸው ከሕዝብ ከባሪያቸው ሕግ ቢያደርጉ እነዚያ ሕግ ባይኖራቸው ለራሳቸው ሕግ ናቸው። ሕግንም በማድረግ ይገልጣሉ በልባቸው የተጻፈውን ልባቸውም ይመሰክርባቸዋል፣ ሐሳባቸው ይገልጻቸዋል እርስ በርሳቸውም በማለት አጠናክሮታል። ሁለተኛ ሕገ ኦሪት፣ ይህ ህግ እስራኤል ዘስጋ ተብሎ ለሚጠሩ ወገኖች እግዚአብሔር በሙሴ አማካኝነት የሰጠው ሕግ ነው። ይህ ሲባል እስራኤላዊ እስራኤል ተብሎ ስሙ የተጠራው የያዕቆብ ልጅ ዮሴፍ በግብጽ ምድር እንዳለ አባቱ በሰማ ጊዜ ከልጁ ጋር ሊገናኝ ወደ ግብጽ ሲያመራ ህዝቡ ተከትለው ወርደዋል። ከዚያም ጊዜ ጀምሮ እስራኤላውያን ለአራት መቶ ሰላሳ ዓመታት በባርነት ከኖሩት ከቆዩ በኋላ በነቢዩ ሙሴ አማካኝነት እግዚአብሔር ፈርዖንን ያገለግለኝ ዘንድ ህዝቤን ልቀቅ ብሎ የተናገረው መቅሰፍቶችን ካሳየ በኋላ ህዝቡን ለቆ በሙሴ መሪነት ቀን በደመና ሌሊት በብርሃን እየመራ አውጥቶ ከነዓንን አወረሳቸው። የሆነ ሆኖ ግን ሙሴ የአጎቱን የሰቶረን በግ ሲጠብቅ በሲና ተራራ እግዚአብሔር ተገልጦለት ሕገ ኦሪት በአስርቱ ቃላት ለሕዝብ እስራኤል ሰጣቸው። እግዚአብሔርም ለእስራኤል ዘስጋ ይህንን ሕግ በሙሴ አማካኝነት የሰጠበት ዋነኛ ምክንያት አንደኛ፣ ከግብፅ ባርነት ያወጣቸውን እግዚአብሔርን እንዲያስቡ፣ ሁለተኛ ለአምልኮ ጣዖት እንዳይገዙና እንዳያመልኩ፣ ሶስተኛ መንፈሳዊ አካሄዳቸው የተሳካና የቀና፣ የተስተካከለ እንዲሆን በማሰብ ነው። ይህ ህገ እስራኤላዊ ከግብፅ በወጡ በሶስተኛው ወር ፋሲካን ባከበሩ በአምሳኛ ቀን ሲሆን የተሰጣቸው ይህም ህግ ከሊቀ ነቢያት ሙሴ እስከ ክርስቶስ ልደት ያለው ህግ ነው። ነገር ግን ይህ ህግ አሁን ላለው ለእኛ ለእስራኤል ዘነፍስ ተብሎ የምንጠራ አያስፈልግም ያለፈ ህግ ነው ማለት አይደለም። ምክንያቱም ጌታ ራሱ አንደኛ በማቴዎስ 5 17 እኔ ህግና ነቢያትን ልፈጽም እንጂ ልሽር አልመጣሁም። በሌላ በኩል ደግሞ የዘላለም ህይወት እንዳገኝ ምን ላድርግ ያለውን ሰው ስንመለከት እግዚአብሔር አምላክ ሕገ ኦሪት እንዳልተሻረችና ለእኛ ለእስራኤል ዘነፍስ ተብለን ለምንጠራው የሚያስፈልግ መሆኑን እንረዳለን። ማቴዎስ 19 ቁጥር 16 ላይ አስቀድመን ሕግና ከፍቅር አንፃር በሁለት እንደሚከፈሉ ተናግሯል በመሆኑ ይህ ሕገ ኦሪት አስርቱ ቃላት በፍቅር አንፃር በሁለት ይከፈላሉ አንደኛ ፍቅረ እግዚአብሔር ከትእዛዝ አንድ ትእዛዝ ሶስት ሁለተኛ ፍቅረ ቢጽ ከትእዛዝ አራት እስከ ትእዛዝ አስር በሌላ በኩል እነዚህ ሕግጋት ካፈፃፀማቸው አንፃር ቢታዩ በሦስት ይከፍሏቸው። እነርሱም በሃሊው ወይም በሐሳብ የሚፈጸሙ፣ ሀ ትእዛዝ አንድ ከእኔ በቀር ሌሎች አማልክት አይሆኑልህ። ለ ትእዛዝ ሦስት የሰንበት ቀን ትቀድሳት ዘንድ አስባት ውሃ ትእዛዝ አራት እናትንና አባትን አክብር። መ ትእዛዝ ዘጠኝ የባልንጀራህን ቤት አትመኝ። በንብብ ወይም በመናገር የሚፈጸሙ ትእዛዝ ሁለት የእግዚአብሔር የአምላክህን ስም በከንቱ አትጥራ። ትእዛዝ